ከቅርብ ጊዜ ወዲህ በ ሶስት ሺህ ሜትር የሚፎካከራት አትሌት አታለች ብርቄ ሃየሎም አሁን ደግሞ ይህች አትሌት የኢትዮጵያ አትሌቲክስ ፌዴሬሽን ላይ ቅሬታዋን አቅርባለች። የብርቄ ሃየሎም ቅሬታ ምንድን ነው? ከሁሉ ስፖርታችን ትሰሙታላችሁ። የቅሬታን ነገር ካነሳን ታዋቂው አሰልጣኝ ህሉፍ ይህደጎ ቅሬታ ቀርቦበታል። ምን አጥፈቶ ይሆን በዛሬው መረጃችን የምንነግራችሁ ጉዳይ ነው። ማሳሰቢያ አለኝ ያለ ነው የኢትዮጵያ አትሌቲክስ ፌዴሬሽን በተለይ አትሌቶችን ስለተመለከተው ጥብቅ ማሳሰቢያ ያወጣው ጋዜጣዊ መግለጫ በብዙዎች ዘንድ አወዛጋቢ ሆኖ ተገኝቷል። ምን ተብሎ ይሆን ሌላው የምንነግራችሁ ጉዳይ ነው። የዓለም አቀፍ የሴቶች ቀንን በተመለከተ ታዋቂዋ አትሌት ሲፋን ሀሰን ያስተላለፈችው መረጃ ብዙዎችን አስገርሟል። የ ኦሎምፒክ ፈርጧ ሲፋን ሃሳን ምን ብላ ይሆን ከምን ነግራችሁ ጉዳዮች መካከል አንዱ ነው በሴቶቹ የዓለም ዋንጫ የቦክስ ሻምፒዮና ላይ ኢትዮጵያን የሚወክሉት ሁለት ሴት ቦክሰኞች ታውቀዋል ሁለቱ ቦክሰኞች የተደረገላቸው ነገርም አለ ከምንነግራችሁ ጉዳዮች መካከል ይሄ ቀዳሚው ነው ሌሎች የውጭ መረጃዎችንም ይዘናል ሁሉ ስፖርቶችን እና ስፖርት የመረጃዎችን ለመከታተል ትክክለኛ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። የደውል ምልክቷን ተጫኑ። ሁሌም የምንሰራቸውን ቪዲዮዎች በትኩሱ ታገኛላችሁ ላይክ ሼር ሰብስክራይብ ማድረግም ይቻላል ወደ ዛሬው መረጃችን አልፈናል በብርቄ ሀየሎም ጉዳይ ነው የምንነግራችሁ ከአሰልጣኝ ምርጫ ጋር በተያያዘ ያለው መረጃ በኋላ ላይ እናስከትላለን አትሌቷ ከ 3 ሺህ ሜትር ይልቅ በ ሺህ አምስት መቶ በወዳደር የተሻለ ውጤት ማምጣት እችላለሁ ብላ ታምናለች። ይህ የሆነው ደግሞ ከማርች 21 እስከ 23 ድረስ በቻይና ናንጂንግ ለሚካሄደው የዓለም የቤት ውስጥ ሻምፒዮና ሀገራችንን ከሚወክሉ አትሌቶች ተርታ የተሰለፈችው ብርቄ ሀየሎም በ3000 ሜትር ከፍሬዌኒ ሀይሉ እንዲሁም ከጽጌ ገብረሰላም ጋር መደልደሏን ተከትሎ ነው። በ1500 ሜትር የሚሳተፉት ደግሞ አትሌት አትሌት ጉዳፍ ጸጋይ፣ አትሌት ድርቤ ወልተጂ፣ አትሌት ወርቅነሽ መለሰ መሆናቸውን የኢትዮጵያ አትሌቲክስ ፌዴሬሽን አሳውቋል። ይህች አትሌት ግን ምንድን ነው ያለችው ብርቄ ሀየሎም በሁለቱም ርቀቶች ለመካፈል የመግቢያ ሰዓት እንዳለኝ ይታወቃል ሆኖም ግን አሁን ካለውበት ወቅታዊ አቋም አንጻር በሺ አምስት መቶ ሜትር ብሳተፍ መልካም ነው የሚል ሀሳብ አለኝ ስትል ተናግራለች ሺ አምስት መቶ ሜትርን የገባችበት ሶስት ደቂቃ ከ ከሀምሳ ዘጠኝ ሰከንድ ከሰማኒያ ሁለት ማይክሮ ሰከንድ ሆኖ ተይዞላታል አትሌቷ ያነሳቸውን ቅሬታ የኢትዮጵያ አትሌቲክስ ፌዴሬሽን የቴክኒክ ኮሚቴ በጥልቅ መርምሮ ውሳኔ ያስተላልፋል ተብሎ ይጠበቃል። ከዚሁ ከብርቄ ሃየሎም ጉዳይ ጋር በተያያዘ የተለያዩ የቀረቡ ቅሬታዎች አሉ። ከነዛ መካከል የማራቶን አሰልጣኞች መመረጥ የለባቸውም የሚል ነው። በአንድ ርቀት ብቻ ከምርጫው የሚካተቱ ቢያንስ በሁለትና ከሁለት ባላነሱ ፊልዶች የማሰልጠን ልምድ ያላቸው አትሌቶች ቢካፈሉ የሚል ጥቆማ ተሰጥቷል። ከዚህ ቀደም አሰልጣኞች በብሔራዊ ቡድን ውስጥ የሚካተቱበት ዋነኛው መስፈርት በሚያስመርጡት አትሌት ቁጥር ነው። የዘንድሮ ምርጫ ግን ምን እንደሆነ የታወቀ ነገር የለም ተብሏል። የብሔራዊ ቡድን አሰልጣኝ ወይንስ የግል አሰልጣኞች የሚለው ጉዳይ ደግሞ ብዙዎችን ለውዝግብ የዳረገ ጉዳይ ነው። በአሰልጣኞች ረድፍ የተመረ ተቀረጡ አሰልጣኝ ህሉፍ ሂደጉና አሰልጣኝ ይረፉ ብርሃኑ እንደሆነ ይታወቃል። በተለይ አሰልጣኝ ህሉፊ ደግሞ በፔንዳ ስፖርት ቲም ውስር ያሉ ሯጮችን በማሰልጠን ይታወቃል። የእነ አትሌት ጉዳፍ ጸጋይ አሰልጣኝ እንደሆነም ይታወቃል። አትሌት ፍሬዌኒ ሀይሉ በሱ ስር ስትሰለጥን እንደነበረም ይታወቃል። ስለዚህ እነዚህ ሁለቱ አሰልጣኞች በመስፈርት ነው የተመረጡት የሚለው ብዙዎችን እያወዛገበ የሚገኝ ጉዳይ ነው። ጥያቄው የሚበረታው ህልፍ ይህደጉ ላይ ነው። ህልፍ ይህደጉ ታስታውሶ እንደሆነ በፓሪስ የኦሎምፒክ ላይ አትሌት ጉዳፍ ጸጋይ በሶስት ርቀቶች እንድትሮጥ አድርጎ አባክኗታል። ማግኘት የሚገባንን ክብር በሌሎች አትሌቶች ማግኘት የሚገባንን ድል ጭምር እንድናጣ አድርጓል። አትሌቷም በዚህ ውድድር ላይ ውጤታማ እንዳትሆን አድርጓል ተብሎ ይተች ነበረ። አሁንም ድረስ የህግ አካሄዱን ያልተከተለ ምርጫ ነው ተብሎ ከተተቹ አሰልጣኞች መካከል አንዱ ሆኗል። ለማንኛውም እናስታውሳችሁ ከማርች 21 እስከ 23 ድረስ በቻይና የሚካሄድ የቤት ውስጥ አትሌቲክስ ሻምፒዮና አለ። በ800 ሜትር ሴቶች አትሌት ጽጌ ዱጉማ፣ አትሌት ንዕግስት ጌታቸው፣ አትሌት ሀብታም አለሙ ይሳተፋሉ። በ1500 ሜትር ሴቶች አትሌት ጉዳፍ ጸጋይ፣ ድርቤ ወልተጂ፣ ወርቅነሽ መሰለ አሉ። በሺ አምስት መቶ ሜትር ወንዶች አትሌት ሳሙኤል ተፈራ እንዲሁም መለሰ ንብረት ይካፈላሉ። ሶስት ሺ ሜትር ወንዶች ጌትነት ዋለ፣ ቢኒያም መሀሪ፣ ብርህው አረጋዊ ይካፈላሉ። ብርቄ ሀየሎም ቅሬታ ያቀረበችበት የሶስት ሺ ሜትር የሩጫ ውድድር ላይ ፍሬወይኒ ሀይሉና ጽጌ ግብረሰላማ ይካፈላሉ። አሰልጣኞች ህሉፊ ሂደጎና ይረፉ ብርሃኑ ሆነው ተካተዋል። ለማንኛውም ለአትሌቶቻችን ሰዎችን መልካም እድል እንዲሆንላቸው እንመኛለን። ሲፋን ሃሳንን እናገኛታለን። ትውልድ ኢትዮጵያዊቷ ሲፋን ሃሳን በርካታ ሜዳሊያዎችን በመጠራረግ በማሸነፍ ታወቃለች የብርታት አምባሳደርም የሚል ስያሜን ያገኘች አትሌት ነች። ወርልድ አትሌቲክስ ከጥቂት ደቂቃዎች በፊት እሷን እንግዳ አድርጎ ነበረ። ረዘም ባለው የድምፅና የምስል ቅንብር ላይ ሲፋን ሃሳን የምትናገረው ስለ ብርታቷም ጭምር ነው። ሴቶች ፈተናዎችን ያጋጥማቸዋል። ፈተናዎችን የሚያሸልፍሙበት መንገድ ደግሞ ለህይወታቸው የጥ ንካሬ ለምምድን ማድረግ ይችላሉ። ምን ያክል ጀግና ምን ያክል ጠንካራ መሆናቸውን ማሳየት የሚችሉት በተመቻቸው ህይወት ውስጥ መኖር ሲችሉ ሳይሆን ባልተመቻቸ ፈተና በበዛበት ህይወት ውስጥ ማለፍ ሲችሉ ጭምር ነው። እኔ ለዚህ ምልክት ነኝ ስትል ነው የተናገረችው። ይህንን የተናገረችው ደግሞ አለም አቀፉን የሴቶች ቀንን ምክንያት በማድረግ ነው። በዚህ ንግግሯ የሚወዷትም የማይወዷትም በርግጥ ጀግና ነሽ፣ በፈተና ውስጥ ማለፈን አሳይተሽናል፣ እያሉ ሀሳባቸውን እያንሸራሸሩ ይገኛሉ። ምን ትላላችሁ? ሲፈን ሀሰን የተናገረችውን ኖራለች። በርግጥስ ጀግና አትሌት ነች? እናንተ ኮሜንታችሁ ማስቀመጥ ትችላላችሁ ያው ሀሳባችሁን አጋሩን። ወደ ሌላኛው ጉዳያችን ነው የምናልፈው። የኢትዮጵያ አትሌቲክስ ፌዴሬሽን በተለይ ለአትሌት ተወካዮች ጥብቅ ያለውን ማሳሰቢያ አውጥቷል። ከቅርብ ጊዜያት ወዲህ አትሌቶቻችን የስልጠና ልምድ የሚያደርጉበትና በውድድር ስፍራዎችም ጭምር ባለም አቀፍም ሆነ በሀገራችን እውቅናና የስራ ልምድ የሌላቸው ኢትዮጵያውያን ያልሆኑ የውጭ ሀገር ዜጎች እየታዩ ነው የሚል ጥቆማ እንደደረሰው ያትታል። በመሆኑም ከኢትዮጵያውያን አትሌቶች ጋር ውል የያዛችሁ በዓለም አቀፍ አትሌቲክስ ቋት የተመዘገባችሁ እንቅስቃሴ ላይ የምትገኙ የአትሌት ተወካዮቻችን በሙሉ በሀገር ውስጥ የምትገኙበትን አድራሻ፣ የአትሌቶቻችሁን የተወከላችሁበትን ፍቃድ፣ ሙሉ መረጃ፣ የወኪሎቻችሁን ስም ዝርዝር ጭምር አድርጋችሁ ማስመዝገብ ግድ ይላቸዋል። ይህንን ስታመጡ ደግሞ የፋይዳ መታወቂያ መያያዝ አለበት። ይሄ ጥብቅ መመሪያ ነው ሲል ነው የሰጠው አትሌቲክስ ፌዴሬሽኑ። ይህንን ማድረግ የምትችሉት እስከ መጋቢት አስራ ሁለት ድረስ ብቻ ነው። ይህንን ማድረግ ያልቻለ የአትሌት ተወካይ ምንም አይነት እውቅና ከኢትዮጵያ አትሌቲክስ ፌዴሬሽን አያገኝም፣ ሕጋዊም አይደለም፣ ተጠያቂነትም ይጠብቀዋል እየተባለ እየተባለ ነው። ጸጉረ ለውጦቹ የአትሌቶች ተወካዮች እነማን የሆኑ ወደፊት የምንመለስበት መረጃ ነው። ወደ ቦክስ ሳመራን በሴቶች የአለም ዋንጫ የቦክስ ሻምፒዮና ላይ ኢትዮጵያን የሚወክሉ ሁለት ሴት ቦክሰኞች ታውቀዋል። በሰርቢያ ከተማ በሚካሄደው የሴቶች የዓለም ዋንጫ የቦክስ ውድድር ላይ ኢትዮጵያን በመወከል የአዲስ አበባ ፖሊስ ቦክሰኞች ይሳተፋሉ። ተወዳዳሪዎቹ ሮማን አሰፋና ሚሊዮን ጨፎ እንደሆኑ በሽኝት ፕሮግራሞቻቸው ላይ ታውቀዋል። በሰርቢያ ከተማ የሚካሄደው የሴቶቹ የዓለም ዋንጫ የቦክስ ውድድር የካቲት 27 ይካሄዳል ለ11 ሰዓት ቀናትም ይቆያል። በዚህ ሻምፒዮና ላይ ኢትዮጵያን የሚወክሉት እንስቶች ታውቀዋል። መልካም እድል እንዲገጥማቸው በመመኘት ሰንደቃችንን ከፍ እንዲያረጉ መልካም ምኞታችንን መግለጽ እንወዳለን። በርቱልን አትሌቶቻችን፣ ቦክሰኞቻችን ልንል እንወዳለን። እንግዲህ ለዛሬ ይዘናቸው የነበርናቸው የአትሌቲክስ የውጭውም ጭምር እነዚህን እየተመለከቱ ናቸው። በስተመጨረሻ አንድ ጉዳይ እናክል። ለማንቸስተር ዩናይትድ ሲል ጸጉሩን የማይቆረጠው ደጋፊ ብዙዎችን እያነጋገረ ነው። ፍራንክ ኢሊት ይባላል። ታማኝ የማንቸስተር ዩናይትድ ደጋፊ ነው። ማንቸስተር ዩናይትድ ተከታታይ አምስት ጨዋታዎችን ማሸነፍ ካልቻለ እኔም ጸጉሬን አልቆረጥም እያለ ነው። የእግር ኳስን ጉዳይ እግር ኳስ ያነሳል። ጎል አስቆጣሪው ቆሎና ለውዝ የተሸለመው ተጫዋችና ታዳጊው እያስደነቀ ይገኛል። የወላይታ ዲቻ እና የቅዱስ ጊዮርጊስ ጨዋታ ከተጠናቀቀ በኋላ ጎል ያስቆጠረውን አብነት ደምሴን ለማበረታታት ቆሎ ሲሰጠው የታየው የክለቡ ጋፊ በብዙዎች ዘንድ እየተወደሰ ነው የሚገኘው። በስቴዲየም ውስጥ ተገኝቶ ካለው ላይ ማካፈል የቻለው ይህ ታዳጊ አሁን አንድ ቻሌንጅ ተጀምሮለታል፣ ህይወቱም ይቀየራል ተብሎ ይጠበቃል። እውነተኛ ደጋፊ፣ እውነተኛ እግር ኳስ እንዲህ ነው ተብለው ኳስ ተጫዋቹ የሚሆን የክለቡ ደጋፊ እየተሞካሹ ነው። እኛም መረጃው እንዲነገርናችሁ በቸር ዋሉልን።